ስለዚህ የምን ተስፋ መቁረጥ፣ የምን ወድቆ መቅረት፣ መነሳት ጉዞ መረ መጀመሪያ ያስፈልጋል። አትውደቅ፣ ማንም ሰው አትውደቅ አይባልም። በመከራ በችግር መውደቅ ያለ ነው። ብዙዎች ገንዘብ ያገኙ ሰዎች አጥተው ይቸገራሉ። ስለዚህ ያገኘ ሰው ያጣል፣ ያጣ ሰው ደግሞ ያገኛል። ማጣትና ማግኘት አንዱ የሕይወታችን አካል ነው። ተስፋ አትቁረጥ። በእርግጥ ብዙ ተስፋ የሚያስቆርጥ ነገር በሕይወታችን ሊገጥመን ይችላል። በሕይወታችን በጣም ብዙ መከራ ሊያጋጥመን ይችላል። በዙሪያችን ያሉ ሰዎችን ልናጣ እንችላለን። ቤተሰቦቻችን ልናጣ እንችላለን። ብቻችንን ልንቀር እንችላለን። ሰው ልናጣ እንችላለን። ግን ፈጣሪ አለን። ፈጣሪ ያለ እውነት ለመናገር ዛሬ ልንራብ ዛሬ ልንጠማ ልናጣ ኪሳችን ባዶ ሊሆን ራቁን ሁሉ ጓደኞቻችን ሁሉ ሊርቁን ስንደውልላቸው ስልክ አያነሱ። ከኛ ጋር መሆን አይፈልጉም። ከኛ ጋር ሻይ ቡና ማለት አይፈልጉም። ከእኛ ጋር መገናኘት አይፈልጉም። መስራትና መቀየር የኛ ፋንታ ነው። ምንም የማይቻል ነገር የለም በዚህ ምድር ላይ ይቻላል። እኛ ጥረት ካደረግን፣ እኛ ከሰራን፣ እግዚአብሔርን ተስፋ ካደረግን የማይቀየር ነገር የለም። የማይቀየር ነገር የለም። ዋናው እኛ ለመቀየር እንፈልጋለን ነው። እኛ ለመቀየር እንፈልጋለን እኛ ፍላጎት አለን ለመቀየር። ትልቁ ነገር ያ ነው። በህይወታችን ውስጥ መውደቅ ያለ ነው። ወድቅ ማንም አዲስ አይደለም። ብዙዎች ወድቀው ነበር፣ ተነስተዋል። እኛስ ዛሬ ልንወድቅ እንችላለን፣ ዛሬ ሊያመን ይችላል፣ ዛሬ ጤና ልናጣ እንችላለን። እግዚአብሔር አምላክ ከእኛ ጋር ሆነ ግን እንነሳለን። በእግዚአብሔር የማይቻል ነገር የለም። በእግዚአብሔር የማይሳካ ነገር የለም። ሰዎች ይርቀዋል፣ እግዚአብሔር ግን አይርቀም። በየትኛውም በኃጢአት ቦታ ብትሆን እግዚአብሔር አምላክ አይርቀም አይርቀም። ማጣትም ማግኘትም የሰው ልጅ አካል ናቸው ይሆናል ያለበትን ሁኔታ አትመልከት። ነገ ይቀየራል። ዛሬ መውደቅ እናት ነገ ትነሳለህ። ገንዘብ ካለ ኪስ ባዶ ከሆነ ማንም አይፈልግህ። ኪስ ሙሉ ከሆነ ገንዘብ ካለ አንተንም የማይፈልግ ሰው የለም። በነገራችን ላይ ምንም ነገር ብታወራ ቀልድ ይሆናል ጆት ይሆንና ብዙዎችን ያስቃል። ገንዘብ ካለ ኪስ ሙሉ ከሆነ ይስቁልሃል። ሰዎች ብዙዎች ይደውሉልሃል፣ ይፈልጓል። ቁርሲ ጋብዝህና ምሳ ለምን አልጋብዝህም ይሉዋል። ገንዘብ ካለ ምሳ ጋብዙ ራትን ጋብዝህ ይለዋል። ለምን አብረን ውለን ለምን አብረን አናድር የሚለዋል። ገንዘብ ካለ ፈላጊ ብዙ ነው። የትኛውን ቦታ ብትደውል ስልክ ይነሳልሃል። ጀርባቸውን አይሰጡም፣ ብዙዎች ይከተሉዋል፣ የተጣሉህ ይታረቁዋል። ገንዘብ ካለ ምንም ነገር ብታደርግ ይሳቅልሃል። የትኛውን በር ብታንኳኳ ይከፈትልሃል። ገንዘብ ካለ አቅም ካለ ሰርተራ እስክ መቀየር ከቻል ካለ ሰው መሆን ከቻል አልሆነ ማንም አይፈልግም። ዛሬ ያለንበትን ትደ ዛሬ ያለንበትን ድህነታችንን ልንመለከት አይገባም። የዛሬውን ጎድሏችን አንመልከት። ዛሬው ህይወታችን ጎድሎ ሊሆን ይችላል። ብዙ ነገር ሊጎለን ይችላል። ብዙ ነገር ላይኖረን ይችላል። ከሰራን ጥረት ካደረገን ግን የማይለወጥ ነገር የለም። አንዱ እኮ በየ ቦታው የተቸገሩ በነገራችን ላይ አንዳንድ ማመስገን ተገቢ ነው። ማመስገን ተገቢ ነው። እስኪ ሆስፒታል እንግባ። ሆስፒታል እንግባና እንመልከት ያልጋ ቁራኛ ሆኖ መራመድ የማይችሉ መንቀሳቀስ የሚችሉ 10፣ 15 አመት አልጋ ላይ የተኙ ሰዎች አሉ። ህመምተኞች በጣም በሚገርማቸው ሁኔታ ሞራላቸው፣ ተስፋቸው ያስቀናል። የነዚህ ሰዎች እግዚአብሔርን ያመሰግናሉ። እንደዛ ታመው ያልጋ ቁራኛ ሆኖ ፈጣሪን የሚያመሰግኑ በጣም በርካታ ሰዎች ናቸው። በቤታቸው አልጋ ላይ ተኝተው ሰው ብቻ የሚያንቀሳቀሳቸው ሰዎች በርካታ ናቸው። ወደ መጸዳጃ ቤት የሚሄዱ ሰዎች በሰው እየተሸከሙ፣ በሰው ሸክም፣ በሰው እርዳታ ሁሌ ወደ መጸዳጃ ቤት የሚሄዱ ሰዎች በርካታ በርካታ ናቸው። ሰው ያጎረሳቸው የሚበሉ የሚጠጡ ሰዎች በርካታ ናቸው። መሽናት የማይችሉ ሰዎች በርካታ ናቸው። በራሳቸው የማይጸዳዱ ሰዎች በርካታ ናቸው። አልጋ ላይ የሚጸዳዱ ሰዎች በርካታ ናቸው። አንተስ ሙሉ ጤና አለ፣ እጅና እግር አለ፣ መሮጥ ትችላለ፣ መንቀሳቀስ ትችላለ፣ መስራት ትችላለ፣ መሸከም ትችላለ፣ ግን ፈጣሪ ታማራለ። እናማርራለን፣ ሙሉ ጤና እያለን ብዙዎቻችን ከጥጋባችን ተንፈስ ለማለት የምንፈልግ ከሆነ የጥጋባችን እንዲተነፈስልን ወደ ሆስፒታል እንግባና ሰዎችን እንመልከት። መንገድ ላይ ወጣ ብለን ዊልቸር የተገፉ ሙሉ ሰዎችን እንመልከት። ጤና የሌላቸው ግን ፈጣሪን የሚያመሰግኑ አቅመ ደካሞች የሚበላ የሚጠጣ በቤታቸው የሌላቸው ያልጋ ቁራኛ የሆኑ ሰዎች በርካታ ናቸው። ሰው እየጠየቃቸው እግዚአብሔርን የፈራ ሰው እያበላቸው እያጠጣቸው የሚኖሩ ሰዎች አሉ። እነሱን አይተን የማንማር ከሆነ ምን ጭንቅላት ነው ታዲያ ያለን? እኛ ምን ሰዎች ልንባል ነው ታዲያ? ሕይወት ብዙ ነገር ያስተምረናል። በአንድም በሌላም እግዚአብሔር ያስተምራል። መማር የሚችል ህሊና እስካለን ድረስ ከዛፉ ከእጽዋቱ መማር እንችላለን። ምናስተውል ከሆነ እግዚአብሔር በብዙ ነገር ያስተምረናል። መጀመሪያ እናመስግን። ምስጋና የስኬት ሁሉ መሰረት ነው። በነገራችን ላይ ምን አለ፣ እስኪ አንተ ገንዘብ ላይ ኖር ይችላል፣ ግን ሌላ ሀብት የለህም። ፈጣሪ የሰጠ ሙሉ ጤና የለህም፣ እጅ የለህም፣ እግር የለህም፣ መሮጥ አችልም፣ መንቀሳቀስ አችልም፣ መሸከም አችልም፣ መስራት አትችልም። ትችላለህ። አመስግን። ገብተ የምተኛበት ቤት የለህም አለ። አመስግን። በራስህ ማድረግ ትችላለህ ነገሮችን ያለ ሰዎች እርዳታ፣ አመስግን። ይሄ የሌላቸው በርካቶች ናቸው ሌሎች ግን እኛ ያለን የሌላቸው በርካቶች ናቸው አንተ ገንዘብ ላይኖር ይችላል ኪስህ ባዶ ሊሆን ይችላል አንተ ያለህ ሙሉ ጤና የሌላቸው ግን በርካቶች ናቸው እኔ ገንዘብ ይቅርብኝ ፈጣሪ ጤና ይመልስልኝ ብለው የሚጸልዩ እኮ በርካቶች ናቸው በየቦታው ይህን አስበ ነው እናውቃለን ማመስገን የስኬት ሁሉ መሰረት ነው እናመስግን ባለን ነገር ፈጣሪ ሆይ ይህን ነገር ሁሉ ስለሰጠኝ አመሰግናለሁ ሌላው ነገር ሁሉ ነገ ይሳካል በአንተ ፈቃድ እንበለው እስኪ ፈጣሪያችንን ምንም የማይሳካ ነገር አለ እግዚአብሔር የሚሳነው ነገር አለ ሳ ነው አተን ነበር ብዙ ጊዜ ተቸግረን ነበረ ህይወታችንን ግን ቀይሮት ተመልከተናል በተለያየ ጊዜ እኔ ምስክር ነኝ ብዙዎች ምስክር ናቸው ዛሬ አጣሁትን ገንዘብ ነገ አገኘዋለሁ በእርግጠኝነት ዛሬ ጤና የለህም ግድ የለም። ፈጣሪ ነገር ይሰጣል። ግን ባለን ነገር እናመስግን እንችላለን። ወድቃ አትቀር፣ ተነስ፣ ጉዞን ጀምር። ስትጓዝ ግን ፈጣሪን ከፊት አስቀድመው። ፈጣሪ ወይ ጉዞ ጀምር ያለው አንተ ቅደም፣ አንተ እየተዘጋውን ነገር ሁሉ አስከፍትልኝ፣ ያላንተ ማሳካው ነገር የለም። በጉዞዬ በመንገዴ ሰዎችን እንዳልጎዳ ቅልቦና ቦና ፈጠርልኝ፣ ህይወቴን አሳምርልኝ፣ ባርክልኝ ብለን መጸለይ የኛ ፋንታ ነው። በነገራችን ላይ እንጸልይ ያለን ግን እንጸልይ ያለን በዚህ ደረጃ ዛሬ ገንዘቡ ይምጣ እንጂ በየትኛውም አቅጣጫ ቢመጣኛ ምን አገባን? አሁን እኮ እየሆነ ያለው የትንፍጭው ዱቄቱን አምጪው ነው። ገንዘብ ይገኝ እንጂ ለምን የሰው ህይወት አይጠፋም? ገንዘቡ ይምጣ ብቻ። አሁን ሰው እየተመራበት ያለው መሪ፣ ትልቁ ችግራችን ይሄ ነው። የተባረከ ገንዘብ አይደለም። በአብዛኛው ሰው ህይወት የሚገባው በስርቆት፣ በወንጀል በሰው ደም ኪሳቸውን የሚሞሉ በርካቶች ናቸው። እንደዛ ነው አይደለም። ገንዘብ ይምጣ፣ ሲመጣ ግን እንደ እግዚአብሔር ፈቃድ ነው። ያ ገንዘብ በሕይወታችን በህይወታችን ሊመጣ የሚገባው እግዚአብሔርን እያስቀደምን እግዚአብሔር የባረከው ሀብትና ንብረት ነው መሆን ያለበት። ኪስህ ውስጥ ያለው ገንዘብ በእግዚአብሔር የተባረከ ይሁን፣ በላብህ የመጣ ገንዘብ ይሁን፣ በጥረትህ የመጣ ገንዘብ ይሁን። ሰዎችን ጎድተህ ያመጣኸው ገንዘብ አንድ ቀን ይጥልሃል፣ አይጠቅምም። አንድ ቀን ይጥልሃል። ዛሬ ሊያምርብህ ይችላል፣ ዛሬ ሊሳካብህ፣ ዛሬ የቆምክ ሊመስልህ ይችላል። ነገ ትወርቃለህ ጣሪ ያገኘ ሊመስል ይችላል ነገ ታጣለ። ይሄ ሀቅ ነው፣ ይሄ እውነታ ነው። ልናመን ይገባል፣ ልንቀበለው ይገባል። አንድ ቀን ከወደቅን አንነሳ። እግዚአብሔር ካዘነበን አንድ ቀን ከወደቅን አንነሳ። ሰዎች ቢጥሉ ልንወድቅ እንችላለን፣ ግን እንነሳለን። እግዚአብሔር ከጣለን ግን አንነሳ አንነሳ። ፈጣሪ ልናሳዝነው አይገባም። ይሄ ስብከት አይደለም፣ ሀቁ እውነታው ነው። እናመስግን፣ ባለን ነገር እናመስግን። እኔ አሁን ለምሳሌ ሙሉ ይችላል ብዙ ገንዘብ ላይኖረኝ ኖርኝ ይችላል። እግራለኝ ብቻለኝ ጤናለኝ ማሰብ እችላለሁ እንቀሳቀሳለሁ፣ እሰራለሁ፣ እሸከማለሁ። እግዚአብሔር የተመሰገነ ይሁን። ይሄ የሌላቸው በርካቶች ናቸው። የሆድ የሚሆን አላጣም፣ በልቼ ማድር ነገር አላጣም። ከሰራው፣ ከተሸከም፣ ራሴን ዝቅ ካደረኩ፣ ራሴንም አልኮርፍስ ከሆነ መቀየር፣ መስራት፣ ማግኘት ይቻላል። ፈጣሪን በዚህ እናመስግን። ይሳካል። የማይሳካ ምን ነገር አለ? ይሳካል ብለን እንመን። ግን በወሬ አይደለም፣ በተስፋ አደለም፣ ሆድን በወሬ አእምሮን ሆድን በወሬ በመሙላት አይደለም። ይሄ በአደባባይ እናነቃቃለን እያሉ ትችላለህ እያሉ እንደሚጮው ሰዎች አይደለም፣ አደለም፣ በወሬ አይደለም። በመስራት በመውደቅ በመነሳት አድርገን ላባችን አፍስሰን ነው ስኬታማ ልሆን የምንችለው። ዝም ብሎ ወሬ የለም። በሞቲቬሽን በመነቃቃት በሞቲቬሽንና ባነቃቂ ንግግር ገንዘብ ማግኘት አይቻልም። በላባችንና በጥረታችን ብቻ ነው ልንቀየር የምንችለው። በሞቲቬሽናል ንግግር ልንቀየር አንችልም። በአነቃቂ ንግግሮች ብቻ መቀየር አይቻልም። ኪስክ መሙላት የምችለው መቀየር የምትችለው ስትሰራ፣ ላብክን ስታፈስ፣ ስትወጣ፣ ስትወርድ፣ ስትወርቅ፣ ስትነሳ ብቻ ነው። ግን ቢሆን ፈጣሪን በቸርነቱ እየጠየቅንና እየለመንን ያ ከሆነ ይሳካል። ለምን አይሳካ? ግን እናመስግን፣ ባለን ነገር እናመስግን። ደካሞች እናስታውሳቸው፣ በየቦታው የወደቁትን እናስታውሳቸው፣ በየቦታው ምንም ወገን የሌላቸው ሰዎች እናስታውሳቸው። ይሳካል፣ ይሳካል። ለምን አይሳካ? አለን፣ ብዙ ነገር አለን። ሀብት፣ ጤና፣ ራስ ነው ቻላሁት። ግን እንስራ፣ እንስራበት። ፈጣሪ ጭንቅላት ከሰጠን እጅና እግር ከሰጠን መንቀሳቀስ ከቻለ መሮጥ ከቻል መሸከም ከቻለ ሰርተን የማንቀየርበት ምክንያት ምንድን ነው? የእኛ ስንፍና ካልሆነ በስተቀር እነ ስራ መቀየር እንችላለን። እግዚአብሔር አምላክ ከለደ እንችላለን። ደሞ ተስፋ ትቁረጥ። ሰው ራቀ ብለህ ተስፋ ትቁረጥ። ጓደኞቼ ጠሉ ብለህ ተስፋት ተቁረ ኪሴ ባዶ ሆነ ብለህ ተስፋ አትቁረጥ። ኪሴ ባዶ ሆነ ብለህ ተስፋ አትቁረጥ። እነዚህ ነገሮች ነገ ይስተካከላሉ። የራቁ ጓደኞች ነገ ይመጣሉ። ስታገኝ ሰርተ ስትቀየር ብዙዎች ቀርበዋል። የራቁ ሁሉ ይመጣሉ፣ ይደውሉላል፣ ይሰበሰባሉ፣ ይስቃሉ። በዙሪያ ሲኖር ሲኖር ጋባዥ ብዙ ነው። ሲኖር የሚደውልል ብዙ ነው። ሲኖር የሚፈልግ ብዙ ነው። ሲኖር ወድቀህ ግን አትቅር። ወድቀህ አትቅር። ደካማነትን አታሳያቸው። ተነስ። በእግዚአብሔር ቸርነት ሁሉ ነገር እንደሚሳካ አሳያቸው። ሰዎች ሊርቁ ይችላሉ፣ እግዚአብሔር አምላክ ግን እንዳራቀ ቸርነቱን አሳያቸው። አምላክነቱን አሳያቸው። በአንተ ላይ የሚሰራውን ስራ አሳያቸው። ለውጡን አሳያቸው ያሳያቸው ያ ሲሆን ነው ህይወት ያምረው። በነገራችን ላይ ከወደክበት ቀና ብለህ ስትራመድ አቤት ደስታው። በላብ በጥረት ስትቀየር አቤት ያለው ደስታ፣ አቤት ያለው መከራ። የምትበላው ሁሉ ይጣፍጣል። ሰርታ ያመጣኸው ነገር እውነት ሰርቀው ያመጡት ነገር በጣም ያስጠላል። በአቋራጭ የተገኘ ነገር ሲበሉት ይመራል፣ ደስ አይልም፣ እንቅልፍም የለውም፣ እንቅልፍ ያሳጣል። በነገራችን ላይ ንጹህ እንቅልፍ አትተኛም። በአቋራጭ የመጣ ገንዘብ፣ በአቋራጭ የመጣ ሀብት ንጹህ እንቅልፍ አይሰጥም፣ ንጹህ ሰላም አይሰጥም። ንጹህ ሰላም የሚሰጥ በእግዚአብሔር የተገኘ ገንዘብና ሀብት ነው። በጥረት በልፋት የተገኘ ገንዘብ ንጹህ እንቅልፍ ይሰጣል፣ ንጹህ ሰላም ይሰጣል፣ ንጹህ ፍቅር ይሰጣል። በጥረት የመጣ ገንዘብ በአቋራጭ ሰዎችን በመጉዳት እጅ ላይ ደም በመጨማለቅ ጅን በደንብ በማጨማለቅ ያገኘው በወንጀል ያገኘው ገንዘብ የማያራምድም የጊዜ ጉዳይ ነው። ይከተላል፣ ይከተላል፣ ይጥላል። አንድ ቀን ይጥለናል። አንድ ቀን አወዳደቃችን ደግሞ የከፋ ነው የሚሆነው። ስለዚህ እናመስግን፣ ተስፋ አንቁረጥ። በብዙ ነገር በዙሪያችን ብዙ ተስፋ የሚያስቆርጥ ነገር ይኖራል። ተስፋ ግን አንቁረጥ። እግዚአብሔር አምላክ ከኛ ጋር ነው፣ አይረሳንም። ሰዎች ሊረሱን ይችላሉ፣ ከነመፈጠራችን ሊረሱን ይችላሉ። አበቃላቸው፣ ወደቁ ልንባል እንችላለን። ፈጣሪ ግን እንደዛ አይልም። ትነሳለህ ይላል። ተነስ ትችላለህ ይላል ፈጣሪ ከላይ ሆኖ። አዎ እንችላለን። እንነሳ፣ ጥረት እናድርግ። በጉዟችን ሁሉ ሰውን አንውዳ፣ ላባችን ጠብ እናድርግ። እንውደቅ፣ እንነሳ፣ እንድገብ። ልፋታችንን ፈጣሪ ይባርከዋል። ስኬታማ ሆናለን። ያጣነውን ነገር እናገኛለን። ያኔ ብዙዎች ይከቡናል። የራቁን ይቀርቡናል። የረሱን ሰዎች ይፈልጉናል፣ ያስታውሱናል። ያኔ በስራችን እግዚአብሔር መሰከናል። ይሄ ነው የዓለም እውነታ